የኑሯቸው ምሰሶ የንግዳቸው መሰረት በሆነው የሎጂስቲክስ ዘርፍ ከሶስት አስርተ ዓመታት በላይ አሳልፈዋል። ነጋዴው ዳንኤል ዘሚካኤል ታዲያ ያኔ የገቢ የሚሆን ወጪ ንግድ ዝዋሪያን በሀገር መዳፍ በወገን ግዛት ስር በነበረው ወደብ አማካኝነት ምርቶቻቸውን ሲያጓጉዙ ቆይተዋል። ይህም ልክ እንደ ዳንኤል ዘሚካኤል ላለው ነጋዴ ትሩፋቱ እልፍ መሆኑን በትዝታ ጋሪ የኋሊት ተመልሰው እንዲህ ያስታውሳሉ። በዚህ ፕሮፌሽን ስጀምር አሰብም ምጽዋም የኛ ወደብ ነበር። ያኔ ለሀገራችን የምንሰጠው አገልግሎት በጣም ሰፋ ባለና የሀገርን ጥቅም ባስጠበቀ ብዙ ነገሮች ሰርተናል። ያኔ ትልቁ የኢትዮጵያ ዌልዝ የምትይው የሰው ካፓሲቲ ነው። ታሪካዊ ስህተት የኢትዮጵያን የባህር በር ባለቤትነት ከመዳፏ ነጥቋል፣ አንገት ማስገቢያ በር አሳጥቷል፣ የበይ ተመልካች ሆና ዘመናት እንድታሳልፍ አስገድዷል። ይህም በሀገር እድገት ላይ የሚያሳድረው ተጽዕኖን በተለያየ መንገድ እንዲንጸባረቅ አድርጎታል። ከዚህም መካከል ለሎጂስቲክስ አገልግሎት ሰጪ ተቋማት እንቅፋትን፣ ለዘርፉ እድገት ማነቆ መሆን አንዱ የተጽዕኖ መገለጫ ነው። ጅቡቲ ወደብ ላይ የሚገጥሙን ችግሮች የእኛ ወደብ ካለመሆኑ ጋር ተያይዞ እዛ አገልግሎት የሚሰጡት የዛው ሀገር ሰዎች ከመሆናቸው ጋር ተያይዞ የሚመጣ ነገር ነው። የራሳችን ወደብ ቢሆን ችግሩን መንግሥት በጣም በአጭር በቀጥታ ሊፈታው ውሳኔ ሊሰጥበት ይችላል። አሁን ግን ከሌላ ሀገር ጋር ዲል ማድረግ ይፈልጋል እና ልክ ነው። ተጽዕኖዎቹ ከወጪ አንጻር ከአገልግሎት አሰጣጥ አንጻር ሰፋ ያሉ ናቸው። አገልግሎትም ሆነ በዋጋም ሆነ ኮንትሮል የማናደርገው ሁኔታ ውስጥ ነው ያለው፣ እና ያ ለእንደዚህ አይነት ኢንዱስትሪ ለሎጂስቲክስ ወ ሺፒንግ ኢንዱስትሪ ትልቅ ራስ ምታት ነው። ማስጫን አለ፣ ማውረድ አለ፣ ፓኬጂንግ አለ፣ በርካታ የወደብ አገልግሎት አለ፣ የትራንዚት ምናምን አገልግሎት በርካታ ስራዎች አሉ ከዚህ ጋር ኢቨን የፓርኪንግ ለጭነት የሚሄዱት አሽከርካሪዎች የባቡር ካፕቴኖች የሚያወጡት ወጪ አለ እና በእርግጥ ኢትዮጵያ ቢኖራት ይሄ ገቢ ለኢትዮጵያ ነው የሚሆነው። ታሪክ አዳሽ የሆነው የባህር በር ባለቤትነት ጥያቄም ለተለያዩ የምጣኔ ሀብት አንቀሳቃሽ ሞተሮች ከፍታም ተስፋን የሚሰጥ ይሆናል። በተለይም ሕጋዊው የኢትዮጵያ የባህር በር ባለቤትነት ጥያቄም የሎጂስቲክስ ዘርፉን ጫንቃ ያጎበጠውን ጫና ከመቀነስ ረገድ አይተኪ ሚናን ይጫወታል። ከሳሎን ወደ መኝታ ቤት ገብቶ መተኛትና ከሳሎን ሄዶ ሌላ ቦታ ሆቴል ላይ ማደር እንደማለት አይነት ልዩነት ነው የማይበት እና ለደንበኞችም ያው ለሁሉም ነው ጥቅሙ የሚመጣው ማለት ቼይን ኢፌክት ነው የሚኖረው። ወጪ ይቀንሳል፣ አገልግሎት ይሳለጣል። እቃም ደግሞ መቆየት ባይደገፍም ቢቆይ እንኳን ለምሳሌ አሁን ከዘጠና ቀን በላይ ከቆየ ይወረሳል እቃ። ስለዚህ እሱ ሁኔታ ሁሉ ይቀራል ማለት ነው። የውጭ መስመንትን ከመሳብ አንጻር ብቻ አይደለም፣ ያመረተችውን በውጭ ገበያ ተወዳድራ ከመሸጥ አንጻር ተግዳሮት የሚሆንባት ይሄ የሎጂስቲክስ ዋጋ ነው። ዋናው የሎጂስቲክስ ዋጋ ደግሞ በብዛት የምናወጣው ለወደብ ክራይ የምናወጣው ነው። ለጅቡቲ ወደብ ብቻ በአመት ኢትዮጵያ ከሁለት ቢሊዮን ዶላር በላይ ታወጣለች። የወደብ ክራይ ይሄን ማስቀረት ይቻላል ማለት ነው። የባህር በር ባለቤት ስንሆን ይሄ ሁለት ቢሊዮን ዶላር በአመት እንደ ህዳሴ አይነት ትልቅ ፕሮጀክቶችን ሊገነባ ይችላል። የሎጂስቲክስ ዘርፍ ምርትን ከማጓጓዝ የዘለለ ትርጓሜን ያቀፈ የሀገርን ምጣኔ ሀብት የሚያንቀሳቅስ ሞተር ነው። ታዲያ ዘርፉ ያሉበትን ጫናዎች መቀነስ በአንድ ሚሆን በሌላ መልኩ ለሀገር እድገት የሚኖሩ አስተዋጽኦ ከፍ ያለ እንዲሆን ያስችለዋል። እቃ ማጓጓዝ ከዋጋው ባልተናነሰ ሁኔታ ጊዜ በጣም ወሳኝ ነው። የወደብ ላይ ቆይታ ጊዜ በእኛ ቁጥጥር ስለሚሆን አሰራሩም ሰራተኛውም ቴክኖሎጂውም ሁሉ ነገር በእኛ ቁጥጥር ስለም እኛ እንደፈለገን ማድረግ ስለምንችል ቅልጥፍናውን ይበልጥ እናሻሽላለን። ይበልጥና ቅልጥፍና ሲሻሻል ደግሞ ጊዜ ሲያጥር ምርት ሳይበላሽ ገበያ እንዲደርስ ምርት ሳይበላሽ ሳይዘገይ ለግብአት የሚውለው ለተጠቃሚው ጋር እንዲደርስ ስለሚያደርግ ቅልጥፍናም ስለሚጨምር የዛን ያህል ደግሞ የዛን ያህል የኢኮኖሚ እድገቱም ይፈጥናል ማለት ነው።